የሀገሬ ልጆች ሁላችሁን በያላችሁበት ሰላምታ ይድረሳችሁ። ዛሬ የምንሰራው የዳቦ ቆሎ አሰራር ነው። ወደ አሰራሩ እንሂድ። በመጀመሪያ እዚህ ጋር ፎርኖ ዱቄት አዘጋጅቻለሁ። በዚህ በምታዩት ኩባያ አንድ ከግማሽ ነው የምጠቀመው። ከዛ በቀጥታ እየነፋሁት ነው ነፍቼ ጨርሻለሁ። ፔኪንግ ፓውደር ግማሽ የሻይ ማንኪያ፣ ሩብ የሻይ ማንኪያ ጨው፣ የሩብ ግማሽ የሻይ ማንኪያ የተፈጨ የቀረፋ ዱቄት፣ አንድ የሾርባ ማንኪያ ስኳር ጨምሬ እያቀላቀልኩት ነው። ከዛ በቀጥታ ሩብ ኩባያ ዘይት ጨመርኩኝ። እጄ ታጥቤ ያለው በቀጥታ በዘይቱ ዱቄቱ አሸዋለሁ። በዚህ መልኩ በዘይቱ ካሸውት በኋላ በቀጥታ ውሃ ነው የምጨምረው። ግማሽ ኩባያ ውሃ ጨመርኩኝ እና እጄ ስኪለቀኝ በደንብ አሸዋለሁ በውሃው። እንደምታዩት በደንብ ታሽቶልኛል። አሁን እጄ ለቆኛል። እዚህ ጋር በፎጣ ጠረቅ ጠረግ አድርጌ በቀጥታ ሊጡን ወደ ማስተካከል ነው የሚሄደው። ከሊጤ ላይ ትንሽዬ ቆርሼ ወስጄ የተቀረውን ከድነዋለሁ እንዳይደርቅ። ይህ ትንሽ የቆረስኳትን በዚህ መልኩ ቀጠን እስክትል በእጅ ያስተካክላታለሁ። ይህንን ያክል ቅጥነት ሲኖረው በቀጥታ በዚህ መልኩ በቢላ እንቆርጠዋለን ማለት ነው። መቀስን መጠቀም ትችላላችሁ፣ ግን መቀስ ያቆያል ቢላ የበለጠ ያፈጥናል እናንተም ቢላ ብትጠቀሙ የተሻለ ነው ብዬ አምናለሁ። ከዚህ ጋር የማደርግበት ሳህን አዘጋጃለሁ። በቀጥታ እሱ ላይ አደርጋለሁ። ዱቄትም አልነሳንስበትም። በጣም በትንሹ ነው የሚያያዘው። በዚህ መልኩ እንደዚሁ ነው የማስቀምጠው። በኋላ ዘይት ውስጥ ሲገባ ራሱ ይላቀቃል። ትንሽ የሚያያዝ ባህሪ አለው በእርግጥ። ሁለተኛውንም በአንደኛው መሰረት በዚህ መልኩ ቀጠና አድርጌ በእጄ አስተካክለዋለሁ። ግማሹን ሊጥ በዚህ መልኩ አድርጌ ካስተካከልኩት በኋላ እዚህ ጋር እሩብ ሌትር ዘይት መጥበሻ ላይ አድርጌ ሰት ላይ ጠጄ ግሎልኛል። በአንድ ሊጥ አንድ በቆረጥኳት ሊጥ ቼክ አድርጌዋለሁ እና በቀጥታ ጨመርኩኝ። ሁሉንም ቆየት እያልን በዚህ መልኩ እናቀላቅለዋለን፣ ተገልባብጦ የሁሉም ቦታ እኩል እንዲበስል ግማሹን ያስቀረውት ሊጥ ደግሞ ኦቨን ውስጥ አበስሏለው። በመጀመሪያው መልክ በዚህ መልኩ አስተካክዬ ከቆረጥኩት በኋላ በዘይት መጥበስ ካልፈለጋችሁ ኦቨን ውስጥ ማድርጋችሁ አብስላችሁ መጠቀም ትችላላችሁ። ዘይቱን መጠቀም የማትፈልጉ ከሆነ በዚህ መልኩ ኦቨን ውስጥ የሚጨምርበት እቃ ላይ እያደረኩኝ ነው እንደምታዩት። አሁን እንደምታዩት ይህንን ከለር ሰጥቶኛል። በቅቶታል። ሶፍት ማውጫ ቀይ ላይ አድርጌ በቀጥታ እያወጣሁት ነው። ከስር ዘይቱ እንዲመጥልኝ ነው ሶፍት የተጠቀምኩት። ግማሹን ኦቨን ውስጥ ይኸው እንደምታዩት ጨርሽለት አድርገዋለው። በሁለት መቶ ዲግሪ ለ30 ደቂቃ አበስሏለሁ ማለት ነው በመጨረሻ ወቨን ውስጥ የበሰለው ይሄንን ይመስላል። ከሽከሽ ይላል። እናም በጣም ቆንጆ ጣፋጭ የሆነ ሲበላም የማያታግል ነው። እንደዛም የምትጠቀሙ ቆንጆ ነው። በዚህ መልኩ ከሁን ጋር አቅርቤ እየተጠቀምኩት ነው፣ እና በጣም ነው የሚጣፍጠው። በጣም ከሽከሽ የሚል አሰራሩም እንዳያችሁት በጣም ቀለል ያለ ነው። ሰርታችሁ ሞክሩት። በእውነት ትወዱታላችሁ። እስካሁን አብራችሁ ስለቆያችሁ ከልቦላችሁ እናመሰግናለን። በቀጣዩ ቪዲዮ እስከምንገናኝ ሁላችሁ በያላችሁበት ሰላሙኑ ቻው።